አበይ ለኩይ አራተኛ ዘመን ሲልጠገገ ከበገገ ከላት እንዳድሮት ለጄጄቢ ኡራጋ አያም አባ ጄጄና አባ ጄጄ ሙለበሮ ተከሻው ሲልጠ የግዶር ወክት ወክሽ ጌናሬ ቢሆንም በሰውክትካ የመጠ መንግስት ይበልነተካ ዲነከዋ ገገካ ቀረነቃኔ ቡርደ ከላት እንዳድሮት አያንተ የወበይ በለ ዘመን ነበርአን ይታይ በውኖትምከ በሰየትከ የናራ ፋፍቸና ጃቲሉ ሱለት ያቀርቡ የናረ ኪቻላን ያዴክ በመጠቢ በ1986 በሁክሙ መንግስቲ ሁሉ ገበልነት ያለይሙ ገገኑም በገግኑም ላትንዳድሮት ሁክሙ መንግስቲ ይወጣ ቢሆንም እና አያን በረከሞትካ ላስር ዘማንያላን ሰብነ ጃቲል ነበራን። እንደ ጃድ በበሎቱም ካ በህክሙ መንግስቲ ሐለት በ1996 መጋቢት ኳሸሽት ይበልነተ ከመንቀባሶት ገግከ በገግከ ያቴን ድርቢያን አያረከባን ሀበይ ሊታያም አጀጀም ለበሎት ከሻው እንደ ተከታላን ቡርደና ላቆ ምሮት የላቶ ቢረ ላሶት ፈየመት እንዳደረ ላሪያግጦት በለቢል ተረሻን ቪታሚን በለውጣ ተራከባን የወለሬ ራም ታንዚያም ሆስፒታል ላይ ሃይረንዚ ነው አህነት ከተማ ሃና ያን በርከቦት ነው ገንገረ ባት እንዳድሮት ነው ያለ ነቆተዋ ጃድ በበሎት ፈረጃት ላምጦት ጃደ ቢሌኒ ሀለት ሁሉማም ሁሉም ሙቆሙመርኩም ልታሱ ሉክቴ አቀርባው። እንግዲህ ይሄን ቀን ማክበር በሂደቱ ያለፉ ታጋዮችን ለማስታወስ ቀጣይነት ያላቸው የልማት እንቅስቃሴዎች ለማድረግ ታስቦ የሚደረግ ፕሮግራም ነው። እንግዲህ ይሄ ህብረተሰብ ትልቅ አቅም ያለው ነው። ይህ በመሆኑ ራሱን በራሱ የማስተዳደር እድል ካገኝበት እለት ጀምሮ በተደረጉ ጥረቶች በልማት በመልካም አስተዳደር ከፍተኛ ውጤቶች ተመዝግበዋል። እነዚህ ውጤቶች ይበልጥ ተጠናክረው እንዲቀጥሉ በየአመቱ ይህን ቀን እየዘከርን የምንቀጥል ይሆናል። በተለይ ቋንቋችንን የመጠቀምና የማሳደግ በህልና እሴቶቻችን አውቀን ለትውልድ የማስተላለፍ ጉዳይ አደራ የተጣለብን ስለሆነ እነዚህ በህልና እሴቶቻችን ጠብቀን የምንሰራ ከሆነ ለሀገራዊ አንድነት ለጋራ ትርክት ጠቃሚ የሆኑ እሴቶች አሉን እንደምታቁት። ይህ ማህበረሰብ ለቀዳም አትበልት ተፍተፉ ለሬርም አትበልት ዘብዘፍ በኩቲ ቻለ ሂለፉ የመደመር ትውልድ ነው ታቃላችሁ። መሃሉን አውቀ በሁሉም ነገር ትክክለኛውን አቋም ይዘ ተራመድ የሚል እሴትና ባህል ያለ ህብረተሰብ ነው። ስለዚህ እነዚህ ባህላችን በማጠናከር በየአመቱ እየዘከር ለቀጣይ የምንሰራ ይሆናል።